የምዕራብ ጎጃም ዞን ስራና ስልጠና መምሪያ በ2017 በጀት ዓመት ከ43700 በላይ ወጣቶችን በማደራጀት የስራ እድል ተጠቃሚ ያድርግ ያለው አለ። የክልል ደጋፊ አመራሮችን ጨምሮ የዞንና የወረዳ አመራሮች ወደ ስራ የተሰማሩ ወጣቶች የስራ እንቅስቃሴ በፍኖት ሰላም ከተማ ተዘዋውረው ጎብኝተዋል። ነፃነት ጸጋኝ ወጣት በላይነህ ሞሳውና ጓደኞቹ የምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪ ናቸው። የዶሮ ጫጩቶችን ከአቅራቢ ድርጅቶች ተረክበው በማርባትም ለማህበረሰቡ በተመጣጣኝ ዋጋ በመሸጥ ተጠቃሚ ሆነዋል። ስራ ፈላጊዎች ነበርና አሁን በራሳችን ለምናንሞክርም ብለን ሸድ ጥያቄ አደረግንና በራሳችን በተወሰነ ከየአባሉ በሚዋጣ መዋጮ አዋጠን ጀመርን። የአንድ ቀን ጫጩት አምጥተን ለከስተመር እንትን የምንለው ከአንድ ቀን እስከ 45 ቀን እናቆይና ለነጋዴዎች ገበያ ላይ ለሚቸረችሩ ነጋዴዎች እናቀርባለን። እሱ ደግሞ ለአርሶ አደር እና በግብርና እንደዚህ ያሉ ነገሮች ሲመቻቹ ደግሞ ለግብርና እናስረክባለን። እንደዚህ አድርገን ነው እየሰራ ነው ያለነው። ምስጋናው ማሞ በግ በማድለብ ስራ ጀምሮ ካፒታሉን በማሳደግ በአሁኑ ወቅት ሰባት የወተት ላሞችን ገዝቷል። በቀን በአማካኝም እስከ 25 ሊትር ወተት ለአካባቢው ማህበረሰብ በማቅረብ ራሱን ብሎ ማህበረሰቡን ተጠቃሚ አድርጓል። እንደ በሻላ መጀመሪያ የገዛው ከዚያ ሁለት ከዚያ እያልኩ ነው እንግዲህ የዛሬ ሶስት ዓመት አካባቢ ነው የመጀመሪያ ችኝ የዋልምትባትን ነጭ ላም በጣም የደከመች ፈልጌ በአቅሜ ከጂጋ 21 ሺ ብር አመጣው በእሷ ነው እንግዲህ እሷን እያስተዳደግ ነው ወደዚህ የመጣ ነው። ኦልሞስ ሶስት አመት አካባቢ ነው የሚሆነ። ስድስት ላሞች አሉ፣ የምታያቸው ሶስት ጊደሮች አሉኝ። አንድ ለኮርማ ያደረሰ ወይፈን አለ። ሁለት የሚጠቡ ሴትና ወንድ ጥጆች አሉ። በቀን ከ25 ሊትር ያለነስ አገኛለሁ። ጌታ ሶስት ለምሳ አንድ ሺ ካሬ ሜትር ላይ በዶሮ እርባታ በመሰማራት እንቁላል ለማህበረሰቡ በተመጣጣኝ ዋጋ በማከፋፈል የካፒታል አቅሙን ማሳደግ የቻለ ሌላኛው ወጣት ነው። መምህር ነበርኩ ስራ 3 ዓመት አስተምር ያለው ከዛ በኋላ በቀጥታ ወደ እንትን የመጣሁኝ ወደ ዶሮ እርባታ ስንጀምር በ1300 አካባቢ ዶሮ ነበር ይጀመርና ከመኖ ሽያጭ ክፍሏ ጋር ሰባት ሴት አለኝ ስድስቱ ሴቶች በተረም ነው የሚሰሩ ሶስቱ ሴት ዛሬ ይገባል ሶስቱ ሴት ነገ ይገባል ኦስክሌት እያደረጉ 15 ቀን ነው የሚሰራ አንድ ሰው የእንቁላል ሻጭ አንድ ልጅ አለች ዘበኛ አለን ተካኪ ዘበኛ ሁለት በቃ እነዚህ አሉ ከራሳቸው አልፎ ለበርካታ ዜጎች የስራ ዕድል የፈጠሩት እነዚህ ወጣቶች ምርቶቻቸውን በስፋት ለማቅረብ ከተማ አስተዳደሩ ተጨማሪ ድጋፎችን እንዲያደርግላቸው ይጠይቃሉ በጣም ተቸግሬ ነበር ከብቶችን ላጠፋ ውሳኔ ላይ ደርሼ ነበረ ግን ይሄን ሸድ ባጋጣሚ ያገኘ ከመንግስት ስንጠይቀው ምንድነው አንድ ወይ በኛም አቅም ከሆነ ፋይናንስ ተደርጎልን እዚች ፊት ለፊቱ አካባቢ ቦታ ካለው የበጥቃቅን ከሆነ የመኖ መከመሪያና የባለሙያ ማረፊያ፣ የሰራተኞች ማረፊያ ብንሰራ ደስ ይለናል። የምዕራብ ጎጃም ዞን በተለያዩ የሙያ ዘርፎች ተመርቀው ከስራ ውጭ የሆኑ ወጣቶችን በማደራጀት በቴክኒክና ሙያ ኮሌጅ ስልጠና እንዲወስዱ እያደረገ ነው። የመስሪያ ቦታና ተዘዋዋሪ ብድር በማመቻቸትም አርባ ሶስት ሺ ሰባት መቶ አስራ ስድስት ወጣቶች ወደ ስራ እንዲገቡ አስችሏል። አንድ ሺ አራት መቶ ሰላሳ አንድ ኢንተርፕራይዞችን መስርተን ወደ አርባ ሶስት ሺ ሰባት መቶ አስራ ስድስት ለሚሆኑ ወጣቶች የስራ እድል ፈጥረናል ማለት ነው። የስራ እድሉን በምንፈጥርበት ወቅት የመጀመሪያው የስራ እድል ስራ ፈላጊ ወጣቶችን የመለየት እነዚህን የማደራጀት፣ የማሰልጠን ለነሱ የሚያስፈልገውን የቦታና ፋይናንስ አቅርቦትን በሚመለከት ስራ መስራት ያስፈልግ ነበር። ለዚህ የሚሆነውም በቅድ የተቀመጠ አለን። ለወጣቶቹ ስራ እድል መፍጠሪያ የሚሆነው ቦታ በየከተሞቹ የተዘጋጀ ቦታ አለን። ሼድ ኮንቴነርና ለከተማ ግብርና የሚያገለግሉ ቦታዎች ተለይተው በዛ መንገድ ተደራጅተዋል። ከብድር አቅርቦት ጋር በተያዘ የሚያጋጥም ችግር አለመኖሩን በማንሳትም የመስሪያና ማስፋፊያ ቦታ አቅርቦት ላይ ግን የሚስተዋሉ ችግሮችን ለመፍታት ይሰራል ይላሉ። የሚያጋጥመን አንዱ ተግዳሮት የቦታ አቅርቦት ነው። የምናዘጋጃቸው ቦታዎች ለወጣቶቹ ከገበያ አንጻር ችግር ይኖራቸዋል። አንዳንዴ አንዳንዴ ደግሞ ከመሰረተ ልማት አንጻር ጉድለት ይኖርባቸዋል። እነዚህን ችግሮች የከተማ አስተዳደሩና ሌሎች የሚመለከታቸው አካላትን በትብብር የሚፈቱበትን ሁኔታ እናመቻቻለን። ተይዘውም በሂደት ላይ ያሉ ስለሆኑ ማለት ነው። በዞኑ የሚገኙ ወጣቶችን በማደራጀት የስራ ድል ተጠቃሚ የማድረጉ ስራ ተጠናክሮ ይቀጥላል።